ብሔራዊ ጥቅም የሀገርንና የሕዝቦችን ሁለንተና የደህንነት ብሎም ተጠቃሚነት የሚያጠቃልልና ለድርድር የማይቀርብ ጉዳይ ነው። ብሔራዊ ጥቅምን በመለየትና በማስከበር ረገድ ደግሞ ፖለቲካ ልሂቃን ወሳኝ ሚና ይጫወታሉ። የግል ፍላጎቶችን ከሀገር ጥቅም መነጠልና የአገር የሀገር የረዥም ጊዜ ብልጽግናና መረጋጋትን የሚያበረታቱ ውሳኔዎችን ማድረግንም የሚያካትት ነው። የፖለቲካ ልሂቃን በፖሊሲ አውጭነትና በመሪነት ሚናቸው የሀገርን ወሳኝ ፍላጎቶችና ዓላማዎችን መለየትና ቅድሚያ መስጠትም ይጠበቅባቸዋል። ዛሬ በዓለም አቀፍ ደረጃ ደረጃ በሁሉም ዘርፍ ታላቅነታቸው የሚመሰከርላቸው ሀገራትም ይህንኑ መርህ የተከተሉ ናቸው። ዛሬ ሰመገናና ሆነው በታሪክ በቴክኖሎጂ በፖለቲካ በኢኮኖሚ ግንባር ቀደም ሆነው የምናያቸው ሀገሮች አብዛኞቹ ከግለሰብና ከቡድን ፍላጎቶቻቸው ይልቅ የጋራ ፍላጎቶቻቸው ማስቀደም የቻሉ ናቸው። እንደ ምሳሌ የዩናይትድ ስቴትስ ኦፍ አሜሪካን መጥቀስ ይቻላል። እነ ጣሊያንን መጥቀስ ይቻላል። ወደ ምስራቅ ስንሄድ እነ ቻይናን፣ እነ ሲንጋፖር ማንሳት ይቻላል። በሀገራችን ኢትዮጵያ የፖለቲካ ታሪክ ውስጥም ከግል ጥቅም ይልቅ ሀገራዊ ፍላጎትን ያስቀደሙ፣ ከቡድን ፍላጎት ይልቅ ብሔራዊ ጥቅምን ያነገቡ በርካታ ፖለቲከኞች አሉ። እዚህ ጋር የአድዋ ድልን ለአብነት እናንሳ። ጣሊያን ኢትዮጵያን ለመውረር እየመጣ ነው፣ ምታ ነጋሪት፣ ክተት ሰራዊት ተብሎ አዋጅ ሲነገር የንጉሱን ጥሪ ከተቀበሉት መካከል በንጉሱ ላይ ቅሬታና የሀሳብ ልዩነቶች የነበራቸው ገዢዎች ጭምር ይገኙበታል። ይሁንና በስንዴ መካከል እንክርዳድ እንዲሉ ለግል መሻታቸው ሲሉ የሀገርን ብሔራዊ ጥቅም አሳልፎ የሰጡም ከጠላትም ጋር የነበሩ ፖለቲከኞች ግን አልነበሩም ማለት አይደለም። አንዳንዴ ብሔራዊ ጥቅምን ባለማወቅ የምንቀናቀንበትና የምንቃወምበት ብሔራዊ ጥቅምን የሚጎዳ ነገር የምንሰራበት ሁኔታ አለ። ምናልባት በስልጣን ላይ ካለው ፓርቲ ጋር በምንቀናቀንበት ወይም ስልጣን ላይ ያለውን ፓርቲ የጎዳን እየመሰለን ብሔራዊ ጥቅምን የምንጎዳበት ነገር አለ። ይህንን ብለን መለየት ይጠይቃል። ብሔራዊ ጥቅምን በውል ካለመረዳት የተነሳ የግል ጥቅም ካገኙ የሀገርን ወይም የወገንን ጥቅም አሳልፎ የሚሰጡ በርካታ ሰዎች እናውቃለን በታሪክ ውስጥ። አንዳንዴ ደግሞ የቡድናቸውን ፍላጎት ለማሳካት ብለው ብሔራዊ ጥቅምን ወይም ሀገራዊ ጥቅምን ወደ ጎን የሚገፉ የፖለቲካ ኃይሎች ፖለቲከኞች እናቃለን። የሀገሪቱ ፖለቲከኞች ብሔራዊ ጥቅም እንዲያስቀድሙና ለሀገር ፍላጎት ቅድሚያ እንዲሰጡ ለማስቻል ባለፉት ሰባት ዓመታት በርካታ ስራዎች ተከውነዋል። የፖለቲካ ምህዳሩን ማስፋትም አንዱ ነው። በዚህም በመንግስት መዋቅር ውስጥ ጭምር ገብተው የሀገርን ጥቅም ለማስከበርና መጪውን የኢትዮጵያ ጊዜ መልካም ለማድረግ የሚታትሩ ፖለቲከኞች ብሎም የፖለቲካ ፓርቲዎች ተጠቃሽ ናቸው። ይህም ፖለቲከኞች በየኔነት መንፈስ ስለ ሀገር ጥቅም እንዲያስቡና ና ቅድሚያ እንዲሰጡም እድል ሰጥቷል። የሪፎርሙ አንዱ ጠቃሚና ጉልህ የፖለቲካ ጎኑ የፖለቲካ ምህዳርን ማስፋት ነው። በተቃውሞ በተለያዩ ሀገሮች የነበሩ የተለያዩ ቡድኖችን፣ ግለሰቦችን ወደ ሀገር ቤት የማምጣትና በኢትዮጵያ የፖለቲካ አውድ ውስጥ እንዲንቀሳቀሱ የማድረጉ ነገር ነበር። ይሄ የፖለቲካ አድማሱን አስፍቶታል። አሁን ያለው ሌሎችን አብረን ብንሰራ፣ ካቢኔ ሜምበር ብንሆን ሀሳቦቻችሁን ብታዋጡ የኔ ፓርቲ ብትሆኑ፣ ምክንያቱም ሁሉም ሰዎች የሚሰሩት ለሀገር ነው ብሎ ከማሰብ የሚመጣ ነው። ይሄ ትልቅ የፖለቲካ ብስለትን ይጠይቃል፣ መስዋዕትነት ይጠይቃል። ይህም ከለውጡ ወዲህ በርካታ ድሎች እንዲመዘገቡ አስችሏል። በተለይም እናት መቀነቷን የፈታችለት፣ ባለሀብቱ ሳይሰስት ገንዘብ የሰጠበት የኢትዮጵያ ብሔራዊ ጥቅም የሆነው ታላቁ የህዳሴ ግድብ አንዱ ማሳያ ነው። ግድቡ ከህዝብ እስከ ፖለቲካ ልሂቃን በአንድ የተሰለፉለት ነው። የአባይ ጉዳይ የመብራት ጉዳይ ነው። የኢነርጂ ጉዳይ ነው። ለሁላችን ጨለማን የማስወገድ ጉዳይ ነው። ኤሌክትሪክ ተጠቅሞ ልማት የማምጣት ጉዳይ ነው። ስለዚህ ለሁላችን እኩል ነው የሚደርስን። የፓርቲ ልዩነት እዚህ ቦታ ያለው፣ ሀገራዊ በሆኑ ትላልቅ ጉዳዮች ላይ ምንም አይነት ልዩነት የለም። ፓርቲያችን ይህንን ከመንግስትም ጋር ከሌሎች ተፎካካሪ ፓርቲዎች ጋር ሆነን በብሔራዊ ጉዳዮች ላይ በአሁኑ ሰዓት ካሉ ብሔራዊ ጉዳዮች ትልቁ ሊባል የሚችለው የሕዳሴው ግድብ ላይ ነው ግድብ ነው። እዚህ ላይ ድጋፋችንን እንቀጥላለን። ዛሬም ድረስ ግን ገዢ ፓርቲና መሪን ከብሔራዊ ጥቅም መለየት አለመቻል የቀጠለ ፈተናችን ነው። ለግል ጥቅም ሲሉ ሀገርን አሳልፎ የሚሰጡ ጥቂቶች አይደሉምና ገዢም ፓርቲ ሆነ መሪ ኃላፊ፣ ሀገር ግን ቀጣይነት ያላት መሆኑን ተረድቶ ለብሔራዊ ጥቅሟ መከበር መትጋት ከሁሉም አካል የሚጠበቅ ነው። በተለያዩ ዘመናት በትንሹ ዕድሜያችን ብዙ መሪዎች መተው አልፈዋል። አንዳንዶች በህይወት የሉም። ኢትዮጵያ ግን አለች፣ ህዝቦቿ ግን አሉ። ስለዚህ የኢትዮጵያን እንደ ሀገረ መንግስት ያለንን የጋራ ጥቅምና ፍላጎት የኢትዮጵያን ህዝቦች ፍላጎት በአንድ ወቅት ከሚነሱ የፖለቲካ መሪዎችና የፖለቲካ ፓርቲዎች ጋር አያይዞ አደጋ ላይ መጣል ተገቢ ስራ አይደለም፣ ምናልባትም ታሪክ ይቅር የማይለው ስህተት ነው። ልዩነቱ ላይ በነ መከራከር አለባቸው ሀሳብ ላይ በጣም መነጋገር አለባቸው። ነገር ግን ብሔራዊ ጥቅም የምንለው አለ። ብሔራዊ ጥቅሞቻችን ምንድን ነው? አንዱ ከዚህ ድህነት፣ ከዚህ አጥንት የሚሰብር ከዚህ ልመና ሊያስወጣን የሚችሉ ማንኛውም ስትራቴጂዎች፣ ፓርቲዎች መደገፍ አለ። ምክንያቱም እነሱን ቢያሸንፉ መጨረሻ ላይ መጥተው ሊሰሩ የሚችሉት ያንኑ ስለሆነ በሀገሪቱ የሚሰሩ ልማቶችን መደገፍ፣ ብሔራዊ ትርክትን ማስረጽ፣ ግዙፍና ጠንካራ ተቋማት ያላት ኢትዮጵያን ለመገንባት የሚያስችል በመሆኑ ፖለቲከኞች ለዚህ ትኩረት መስጠት ይጠበቅባቸዋል። እንደ ሀገር ከችግርና ከችጋር ለመውጣት የምናደርገውን ጥረት፣ ብሔራዊ ጥቅማችንን አስከብረን በተፈጥሮ ሀብቶቻችን ላይ ለመጠቀም የምናደርገውን ጥረት፣ ሉዓላዊ የግዛት አንድነታችን ለማስከበር የምናደርገውን ጥረት፣ ኢትዮጵያ የባህር በር እስረኛ እንዳትሆንና ከዚህ ወጥተን የኢትዮጵያና ሕዝቦቿ በአካባቢ ባሉ የተፈጥሮ ሀብቶች የባህር ብርን ጨምሮ ለመጠቀም የምታደርገውን ጥረት ይህንን ማገዝ ለዚህ መተባበር፣ ይሄ የፖለቲካ ልዩነት አይደለም፣ ሊያስተባብረን የሚገባ ነው። ይህን ብናረግ ነገ የምናያት ኢትዮጵያ በዓለም ላይ ካሉ 194 195 አገሮች ወደፊት ተርታ የምትመጣ በኢኮኖሚዋ ትልቅ የምትሆን ሌላው ሰው ሁሉ የሚቀናባት በቪዛ የሚገባበት ጠንካራ ቪዛ የሚኖረን ጠንካራ ተቋማት የሚኖሩን ጠንካራ የጸጥታ አካላት የሚኖሩን ያ ይሆናል፣ ያውም ገለልተኛ። ስለዚህ ጠንካራ ተቋም እንዲገነባ ሁላችንም የራሳችን አስተዋጽኦ ማድረግ አለብን። ብሔራዊ ጥቅም የአንድ ሀገር ህዝብ ጥቅምና ደህንነት ማስጠበቂያ እንደመሆኑ መጠን ለድርድር የሚቀርብ ጉዳይ አለመሆኑን ሁሉም የሚስማማበት ነው።